ሰላም ጤና ከብራች ተከብራችሁ ዳድማቻችን ከሀገር ውስጥ እና ከሀገር ውጭ የተመረጡ ዜናዎች ይዘን ቀርበን ያለው በቅድሜ ዋና ዋናዎችን የሕዳሴ ግድብ ጉዳይ ለፕሬዝዳንት ዶናልድ ትራምፕ ወሳኝ ርዕስ መሆኑን አማካሪዎቻቸው ተናገሩ። በዝዝር እንመለከተዋለን። የሶማሊያው ፕሬዝዳንት ተከትሎ የሶማሊላንዱ ፕሬዝዳንት ወደ አዲስ አበባ ማምራታቸው ተገለጸ። በዝዝር እንመለከተዋለን። ከውጭ ሐማስ የሁሉም ታጋቾችን አስክሬን ካላሰረከበ ወደ ጋዛ የሚገባውን እርዳታ እንደምትገድብ እስራኤል አስጠነቀቀች። በዝዝር እንመለከተዋለን። አምስት ጊዜ ለኬንያ ፕሬዚዳንትነት ተወዳድሮ ያልተሳካላቸው ራይላ ኦዲንጋ ከዚህ ዓለም በሞት ተለይተዋል። በዘዘን እንመለከተዋለን። ሰብስክራብና ላይክ እያደረጋችሁ እንዲታ አበረታቱን በአክብሮት እየጠየኳቸው ወደ ዜና መራችኋለሁ አብራችሁን ቆዩልኝ። የሕዳሴ ግድብ ጉዳይ ለፕሬዚዳንት ዶናልድ ትራምፕ ወሳኝ ርዕስ መሆኑን አማካሪዎቻቸው ተናገሩ። የኢትዮጵያ ታላቁ ሕዳሴ ግድብ ለአሜሪካን ፕሬዚዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪዎቻቸው ማሳድ ቡሎስ ተናገሩ። የአሜሪካን ፕሬዚዳንትና የአፍሪካና የአራብና የመካከለኛ ምስራቅ ከፍተኛ አማካሪ የሆኑት ለሳውዲ አረቢያ እንደተናገሩት ከሆነ ትራምፕ ከመጀመሪያ የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበሩ ብለዋል። ታላቁ ሕዳሴ ግድብ ከአባይ ወንዝ በምትገኘው የውሃ መጠን ላይ ተጽዕኖ ይኖራል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደረሱ ስጠይቅ የቆየችው ግብጽ በተደጋጋሚ በጉዳዩ ላይ አሜሪካን ጠልቀ እንድትገባ ስጠይቅ ቆይታለች። ፕሬዚዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመና ያላቸው የሁለቱም ሀገራት ከፍተኛ ባለስልጣናትን በማቀራረብና ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋገሪ አስተያየት መስጠታቸው ይታወቃል። የፕሬዝዳንቱ አማካሪ የኢትዮጵያ ሕዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለ በመጥቀስ ወሳኝ አጀንዳ መሆኑን ተናግረዋል። በመጀመሪያ የፕሬዚዳንትነት ዘመናቸው ፕሬዚዳንት ዶናልድ ትራምፕ ከስምምነት እንዲደርሱ ጥረት ማድረጋቸው ይታወቃል በማለት በሀገሪቷ መካከል ቴክኒካዊ ስምምነት ሊፈራረሙ ተቃርቦ በተወሰኑ ችግሮች ምክንያት መደናቀፋቸውን አስታውሰዋል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ ይፈራረማሉ ተብለው በሚጠብቅበት ወቅት ኢትዮጵያ የቀረበውን የተወሰነ ጥቅሟን አሳልፎ በሚሰጥ መሆኑን በመጥቀስ ከስምምነቱ ወጥታለች ብለዋሉ። በዛ የተቆጡት ፕሬዚዳንት ዶናልድ ትራምፕ ሀገራቸው ለኢትዮጵያ ትሰጥ ከነበረው ድጋፍ ወደ 500 ቢሊዮን ዶላር የሚደርሰውን እንዲቋረጥ አድርጓል ነው የተባለው። የግድቡ ግንባታ ከተጀመረ ጊዜ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ በሶስቱም ሀገራት ባለስልጣናት መካከል ከመቋጨት ያልደረሱ ድርድሮች ሲያካሄዱ እንደነበሩ ይታወሳል። የግድቡ ግንባታ ከተጀመረ ጊዜ አንስቶ በዋሙሌትና በግድቡ አስተዳደር ላይ በሶስቱ ሀገራት ባለስልጣናት መካከል ከመቋጨት ያልደረሰው ድርድር ሲካሄድ እንደነበረ ይታወሳል ብለዋሉ። የፕሬዝዳንት ትራምፕ ከፍተኛ አማካሪ የሆኑት ከአንድ ወር በፊት ወደ አካባቢ በመምጣት ከኢትዮጵያና ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይቶ ነበረ። የሶማሌው ፕሬዚዳንትን ተከትለው የሶማሌላንዱ ፕሬዚዳንት ወደ አዲስ አበባ ማምራታቸው ተገለጸ። ነጻ ሀገርነቷን ያወጀችው የሶማሌላንዱ ፕሬዚዳንት የሆኑት አብደርማይድ ማሀመድ የካቢኔ አባሎቻቸውን ይዞ ወደ አዲስ አበባ ትላንት ረፋድ አካባቢ ማቅናታቸው ጽፈት ቤታቸው አስታውቋል። ሶማሌ የግዛቷ አካል አድርገ የምትመለከታት የሶማሌላንዱ ፕሬዚዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሌው ፕሬዚዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነው ተብለዋል። ከፕሬዝዳንቱ ጋር የሶማሌላንዱ የውጭ ጉዳይ ሚኒስቴርና የገንዘብ ሚኒስቴርና የአገር ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብሮ ወደ አዲስ አበባ እያቀኑ መሆናቸው ተገልጸዋል። ማክሰኞ ጥቅምት አራት ቀን 2018 ዓ.ም ረፋድ ላይ ከሀርጌሳ በተነሳው የኢትዮጵያ አየር መንገድ አውሮፕላን ሲሳፈሩ የታዩት የሶማሊላንድ ፕሬዝዳንት የአዲስ አበባ ጉዞቸውን በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም ተብሏል። የሶማሊላንድ መንግስት ቃል አቀባይ ባወጡ መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱም ሀገራት ግንኙነት በተለየ በደህንነት እና በምጣኔ ሀብት በንግድ እና በትራንስፖርት መስኮች ላይ ለማጠናከር ያለመ መሆኑን ጭምር ገልጸዋል። ፕሬዝዳንቱም አብደራይ ማህመድ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ ጋር ወዛ አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የአገሪቷ መሪ የተደረገው የመጀመሪያ ጉዞ ነው ተብለዋል። የፕሬዚዳንቱ የአዲስ አበባ ጉብኝት የሶማሌው ፕሬዚዳንት ሀሰን ሼክ አዲስ አበባን ጎብኝቶ ከተመለሱ በኋላ የተሰማ ነው ተብሏል። ኢትዮጵያ ከሶማሌ ተነጥለ ነጻ ሀገርነቷን ካወጀች ሶማሌላንድ ጋር በታህሳስ 22 2016 ዓ ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ለኢትዮጵያ የሕልውና ጉዳይ ነው የተባለው የወደቡ ባለቤትነትን የሚያረጋግጥ ሲሆን፣ በዚህ ስምምነትም ኢትዮጵያ የስጦታ መቀበል መሪ እንደምትከተል ባለስልጣናት በወቅቱ ተናግሮ ነበረ። ሐማስ የሁሉንም ታጋጆች አስክሬን ካለሰረከበ ወደ ጋዛ የሚገባው እርዳታ እንደምትቀድብ እስራኤል አስጠነቀቀች። ሐማስ እስካሁን ድረስ የአራቱ ታጋጆችን አስክሬን ማሰርከቡን የእስራኤል መከላከያ ገልጾ የአራቱን ሰዎች ማንነት ለመለየት የአስክሬን ምርመራ ይደረጋል ተብሏል። ሐማስ የ28ቱን ታጋጆችን አስክሬን ካለሰረከበ ወደ ጋዛ የሚገባው ሰብአዊ እርዳታ እንደምትቀድብ እስራኤል አስጠንቅቃለች። እስራኤል የ45 ፍልስጤማውያን አስክሬን አሰርክባለች ነው የተባለው። ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛ የሆነው የኔፓል ዜጋ ያለ ነው ተብሏል። ሐማስ የተቀሩትን 20 እስክሬኖችን እንዲለቅ ጫና በርትቶበታል ነው የተባለው። አስክሬኖችን ካልተለቀቁ የተኩስ አቁም ስምምነት እንቅፋት ሊገጥሞ ይችላል ነው የተባለው። አስክሬኖችን ካላጠናቀቁ የተኩስ አቁም ስምምነት እንቅፋት ሊገጥሞ ይችላል እየተባለ ይገኛል። የስሪ መከላከያ ሐማስ ስምምነቱ ማክበር አለበት፣ የታጋቾችን አስክሬን ለቤተሰብ ይመልስል ተናግሯል። ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊ እርምጃ ይወሰዳል ሲሉ አስጠንቅቀዋል። ሐማስ የተቀሩትን ታጋቾችን አስክሬን ለማግኘት እንደተቸገረ ገልጸዋል። በእስራኤል መገናኛ ብዙኃን የወጡት መረጃ እንደሚጠቁሙ ከሆነ የሁሉም ታጋቾች አስክሬን ማግኘት ቀላል ላይሆን ይችላል ብለዋል። ዓለም አቀፍ ቡድን በጋዛ ተሰማርቶ አስክሬኖችን እንዲፈልጉ እስራኤል ትፈልጋለች ነው የተባለው። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ትልቁ ሸክም ቀሎልናል፣ ስራችን ግን አላለቀም። አስክሬኖች ገና አልተለቀቁም። ሁለተኛው የሰላም እቅድ ክፍል አሁን ይጀምራል ብለዋሉ። በካን ዩኒስ የሚገኝ እውቅ ፍልስጤማዊ ጻፊ ታስሪ አብዲ እንደተናገረ ከሆነ አሁን ያለነው ፍጥጫ ደግሞ የተኩስ አቁም የሚፈታ ላይ ነው ብለዋሉ። የአስክሬኖች አለማመለስ ሌላ ግጭት ሊቀሰቅስ ይችላል ስል ስጋቱን አስፍረዋል። ሐማስ ሃያ አባዮት ያሉት ታጋቾችን ሲለቅ እስራኤል በምላሹ ሁለት ሺህ ፍልስጤማውያን እስረኞችን ለቃለች። ከቢቢሲ የአሜሪካን አጋር የሆነ ሲቢኤስ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቀጣዩ የሰላም እቅድ ክፍል ይተገበራል ብሎ እንደሚያምኑ ተናግረዋል። አምስት ጊዜ ለኬንያ ፕሬዚዳንትነት ተወዳድረው ያልተሳካላቸው ራይላ ኦዲንጋ አረፉ። ዝንኛው የኬንያ ፖለቲከኛ ራል ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸው የቤተሰቦች ምንጮች ገለጹ። የኦዲንጋ መሞት የተገለጸው ሕክምና ለመከታተል ህንድ ውስጥ ሳሉ ነው ተብለዋል። የህንድ ፖሊሲ ላይ ኤፒፒ ዜና ወክል እንደተናገሩት ከሆነ ኦዲንጋ ከቤተሰቦች አባላት ጋር ከግል ዶክተሮች ጋር እያሉ በድንገት መውደቃቸውን ተከትሎ በአቅራቢያ ወደሚገኘው ሆስፒታል ከተወሰዱ በኋላ ሕይወታቸው አልፏል ነው የተባለው። ባለፉት ሳምንታት የኦዲንጋ ጤንነትን በተመለከተ ያልተረጋገጡ ወሮች ሲሰፍኑ የነበረ ሲሆን የቤተሰብ አባሎቻቸው እና የፖለቲካ አጋሮቻቸው በጽኑ ስለመታመማቸው የሚነገር ዜና ውድ አድርጎት ነበረ። የራሎ ኦዲንጋ ሞት ዜና ከተሰማ በኋላ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ ፖለቲከኞችና መሪዎች የሀዘን መግለጫቸውን እያወጡ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ መንግስት ስም የተሰየመውን ሀዘን እንገልጻለን፣ ነፍሳቸው በሰላም ትረፍ ሲሉ በኤክስ ገጻቸው ላስፍረዋሉ። ራል ኦዲንጋ በኬንያ ታዋቂ ከሆኑ ቤተሰቦች ነው የተወለዱ ተብለዋል። ለአስር ዓመታት የዘለቀው የፖለቲካ ህይወታቸው ቤተ መንግስት አላደረሳቸውም ተብሏል። ኬንያ ከእንግሊዝ ነጻ ስትወጣ ምትክል ፕሬዚዳንት ሆኖ ያገለገሉት አባታቸው ዋነኛ መንበር ማግኘት አልቻሉም ነው የተባሉት። ኦዲንጋ አምስት ጊዜ ላይ ፕሬዚዳንትነት ተወዳድሮ ምርጫዎቹ ግን ፊታቸውን እንዳዞረባቸው ነው የሚነገርላቸው።